ሰላም እንዴት ናችሁ? እግዚአብሔር ቤተሰቦች በያላችሁበት እግዚአብሔር ጸጋና ሰላም ለሁላችሁ ይሁን። ላለው ወንድማችሁ ተስፋዬ ነኝ። የከበረውን እግዚአብሔርን ቃል እየተከፋፈለ በዚህ በሄቱ ቻናል እንቀጥላለን የሚል እምነት አለኝ። እግዚአብሔር እንግዲህ እንድናገለግለው እንድንኖርለት፣ በክርስቶስ ኢየሱስ ሁላችንንም መርጦናል። ከኔ ጋር ደግሞ በእግዚአብሔር ሀሳብ ውስጥ የእግዚአብሔርን ቃል እንካፈላለን በዚህ ዘመን ደግሞ ይበልጥ ወደ እግዚአብሔር የምንጠጋበት የቃሉን እውነት የምንረዳበት ለእግዚአብሔር ሀሳብ ለፍቃዱ ኖረን የምናልፍበት ዘመን ነው። አዋሪያት ሰብከው ኖረውለት ያለፉትን ይህ ነው እንግዲህ እግዚአብሔር በሰጠን እድል ሁሉ እንነጋገራለን። እግዚአብሔር እያጠናው እያነበርኩኝ በልቤ ያከበደውንና በጣም በቃ እንደገና እግዚአብሔርን ይህን ያደሰበትን የእግዚአብሔርን ቃል ነው እንከፋፈለው። ሉቃስ ምዕራፍ 19 ከቁጥር አንድ እስከ አስር የአንድ ሰውን ታሪክ እናያለን እንመለከታለን። ያም ሰው ደግሞ ያው ሁላችንም እናውቀው ዘኬዎስ የሚባል ሰው ነውና የእግዚአብሔርን ቃል አነባለሁ። ሉቃስ ምዕራፍ 19 ከቁጥር አንድ ጀምሮ እስከ አስር እንደዚህ ይላል፦ ወደ ኢያሪኮም ገብቶ ያልፍ ነበር። እነሆም ዘኬዎስ የሚባል ሰው እርሱም የቀራጮች አለቃ ነበር፣ ባለጠጋም ነበረ ነበር። ኢየሱስንም የትኛው እንደሆነ ሊያይ ይፈልግ ነበር፣ ቁመቱም አጭር ነበርና ስለ ሕዝቡ ብዛት አቃተው። በዚያችም መንገድ ያልፍ ዘንድ አለውና የሀየው ዘንድ ወደፊት ሮጦ በአንድ ሾላ ላይ ወጣ። ኢየሱስም ወደዚያ ስፍራ በደረሰ ጊዜ አሻቋይና፣ ዘኬዎስ ሆይ፣ ዛሬ በቤት ውል ዘንድ ይገባኛል፣ ፈጥነ ውረድ አለው። በደስታም ተቀበለው ፈጥኖም ወረደ። ሁሉም አይተው ከኃጢአተኛ ጋር ሊውል ገባ ብለው አንጎራጎሩ። ዘኬዎስ ግን ቆሞ ጌታ ሆይ፣ ካለኝ ሁሉ እኩሌታውን ለድሆች ይሰጣለሁ። ማንንም በሐሰት ከስሼ እንደሆነ አራት እጥፍ እመልሳለሁ አለው። ኢየሱስም እርሱ ደግሞ የአብርሃም ልጅ ነውና ዛሬ ለዚህ ቤት መዳን ወሎለታል። የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷልና አሉ። ክብር ለእግዚአብሔር ይሁን። በጣም ደስ የሚል እግዚአብሔር ቃል ነው። እና ከኔ ጋር እንከፋፈላለን እንከፋፈልበትም ደግሞ ኢየሱስን ማየት ያሳርፋል፣ በሚል ሐሳብ ጥቂት ቆይታ አብረን እናደርጋለን። ኢየሱስን ማየት ያሳርፋል። ወገኖቼ በዚህ ዘመን ሰው ሁኔታ ያያል፣ ሰው ያያል፣ እጁ ላይ ያለውን ያያል፣ አቅሙን ያያል፣ ብርታቱን ያያል፣ ብዙ ነገሮችን ያያል፣ ዘመዱን ያያል፣ ዘመኑን ያያል እና በሚያደርገው በእያንዳንዱ እንቅስቃሴ እረፍት ይፈልጋል ማረፍ ይፈልጋል። ደስታን ይፈልጋል። ሰላምን ይፈልጋል። ብዙ ሰዎች በገንዘባቸው ውስጥ እረፍትን ይፈልጋሉ፣ እንዲሁም ደግሞ አልፈው በተለያየ ባሉበት ነገር እረፍትን፣ ሰላምን፣ ደስታን ይፈልጋሉ። እኛ ግን ዛሬ ኢየሱስን ማየት ያሳርፈናል። ኢየሱስን አይተን አርፈናል። ኢየሱስን አይተን ደግሞ ወንጌል እረፍት ነው። ወደ እረፍት ነው የተጠራ ነው። ወንጌል ሌላ ነገር አይደለም። ወንጌል ልፋት አይደለም። ወንጌል ድካም አይደለም። ወንጌል ስራ አይደለም። ወንጌል አንድ ነገር ነው፣ እረፍት ነው። ጥሪ ኑ እረፉ፣ ኑ ማረፍ ይሆንላችሁ። እና እዚህ ሉቃስ ምራፍ 19 ላይ የምናየው ሰው ባለጠጋ ነው ይለዋል መጽሐፍ። ባለጠጋ ነው። በጣም ደግሞ የሚያስደንቀው የቀራጮች አለቃ ነው። ሰው የቀራጮች አለቃ የሆነ ባለጠጋ የሆነ ስራ ያለው ስራ ፈት ሆኖ አይደለም። ኢየሱስን ለማየት የወጣው ስራ አጥቶ አይደለም። የራሱ የሆነ ስራ አለው። በህዝቡ ዘንድ ቀራጭ በአይሁዳውያን ዘንድ የተናቀ የተገፋ፣ ተቀባይነት የሌለው አይነት ሰው እንኳን ቢሆን እሱ ደግሞ ዘኬዎስ ምንም የጎደለው ደግሞ አይነት ሰው አይደለም። ሀብት አለው። ባለጠጋ ነው ይለዋል መጽሐፍ። ስልጣን አለው የቀራጮች አለቃ ነው ይለዋል መጽሐፍ። እና ኢየሱስ የትኛው እንደሆነ ለማየት ፈለገ፣ ጓጓ፣ ውስጡ ፈለገ። እና ተነስቶ አንድ ነገር ነው ያደረገው። ማን በያሪኮ ኢየሱስ ያልፋል ብሎ እንደነገረው ባይታወቅም፣ ግን ኢየሱስን ለማየት ወጣ። ስለ ህዝቡ ብዛት፣ ህዝቡ ኢየሱስን የሚከተል ህዝብ በጣም ብዙ ስለሆነ ኢየሱስን ለማየት አልቻለም። እና ቁመቱ አጭር ነው። በዛ ላይ ደግሞ ህዝቡ በጣም ብዙ ነው። ኢየሱስን ለማየት አልቻለም። እና አንድ ነገር አደረገ። ወደፊት ቀደም ብሎ ሮጠ፣ የሾላ ዛፍ ላይ ወጣ። እና ኢየሱስ እሱ ጋር እስኪደርስ ኢየሱስን እስኪያየው ድረስ ይጓጓ ነበር። ኢየሱስን እሱ ጋር ደርሶ ወደ ላይ አሻቁ ተመልክቶ ይለናል መጽሐፍ ዘኪዮ ሰው ፈጥነህ ውረድ፣ ዛሬ በቤትህ ልውል ይገባኛል። እግዚአብሔር በቤታችን በህይወታችን ይኑር፣ ይዋል፣ ይደሰት። ማንነቱ ኢየሱስን የሚጋብዝ ጻድቅ የሆነውን የከበረውን ጌታ የሚጋብዝ አይደለም፣ ቀራጭ ነው፣ ኃጢአተኛ ነው፣ ተቀባይነት የሌለው ነው። እና እዚሁ ክፍል ላይ ከቀራጭ ጋር ሊውል ገባ ብለው አንጎራጎሩ ይላል መጽሐፍ። ከቀራጭ ጋር ሊውል አልተገባውም። ጌታ ኢየሱስ ከቀራጭ ጋር መዋል የለበትም፣ አያስፈልገውም። ምክንያቱም በአይሁዳውያን ዘንድ ቀራጮች ተቀባይነት የላቸውም። ሮማውያን ከህዝብ መካከል መርጠው በእነሱ ላይ የሚሾሙ ናቸው። ለራሳቸውም ደግሞ ገንዘብን ስለሚፈልጉ እጥፍ የሚጠይቁ በጣም አስጨናቂ የሆኑ ሰዎች ናቸው። እና ወንጌል ሥራ እረፍት ነው ብያችኋለሁ። ወንጌል ሸክም ለከበደባቸው ነው ብያችኋለሁ። እና ወንጌል ወደ እረፍት ነው ኑ የሚለው አርፍ ያለው የሚለውን ሸክም የለብኝም የሚለውን አይጠራም። ወንጌል ሸክም ያለበትን እረፍት የሚፈልገውን እረፍት የፈለገችን ነፍስ ይጋብዛሉ። ወንጌል ኑ እረፉ፣ በማንን ረፍ፣ በክርስቶስ ረፉ፣ በኢየሱስ እረፉ፣ እዩትና እረፉ ተመልከቱት፣ ና እረፉ። ተሰርቶላችኋል፣ ሆኖላችኋል፣ ተደርጎላችኋል፣ ተሰጥቷችኋል ነው የሚለን የእግዚአብሔር ቃል። እውነተኛ ወንጌል ይሄ ነው። ወንጌል ከስራ አይጀምርም። ስሩ እና ጽደቁ ብሎ አይጀምርም። ተሰርቶላችኋል፣ ተደርጎላችኋል፣ ኩነኔ የለባችሁም ኃጢአት የለባችሁም እናንተ ጸርቃችኋል፣ አዲስ ፍጥረት ናችሁ፣ የእግዚአብሔር ልጆች ናችሁ የሚለው ወንጌል ሶ በተሰራልን በተደረገልን በሆነልን እግዚአብሔር በሰጠን እንድናርፍ ነው የሚጠራ ነው ወንጌል። ስለዚህ ሉቃስ ይህንን ታሪክ ሲጽፍ በጣም ያስደንቃል። ቴፍሎስ ስለሚባል ሰው ነው የሚጽፈው ይቴፍሮስ የሚባል ሰው የራሱ አዛብ ነው። እና ጌታ ኢየሱስን ተቀብለዋል፣ ግን በተለያየ ምክንያት ወደ ኋላ እንዳይመለስ የተቀበልከው እውነት እውነት ነው በርታበት የሚል አሳብን ጽፍለታል። ይቅርታ እና እዚህ ክፍል ላይ ይህ እንግዲህ ዘኬዎስ ምኑም ኢየሱስን የሚጋብዝ ምኑም ኢየሱስን ወደ ቤቱ እንዲገባ የሚያደርግ ምኑም የትኛውም ማንነቱ ኢየሱስ ጎራ እንዲል ኢየሱስ በቤቱ እንዲውል የሚያደርግ አይደለም። ግን ደግሞ እረፍት ይፈልጋል፣ ግን ደግሞ ኢየሱስን ማየት ይፈልጋል፣ ግን ደግሞ ካለበት ነገር መውጣት ይፈልጋል። እንዲህ ለምን እንደዚህ ትላለህ ብትሉ እዚሁ ክፍል ላይ ይላል። ኢየሱስ ብዙም የተናገረው ነገር የለም። ሰውየው ግን የመለውት ፍላጎት ስለነበረው ብቻ ቆሞ ጌታ ሆይ ካለኝ እኮ ለታ ሆይ ለድሆች ይሰጣሉ፣ ማንንም ባሰጥ ከስሼ እንደሆን አራት እጥፍ እመልሳለሁ። ይህ መነካት ነው። የእረፍት ውጤት ነው። የማረፍ ውጤት ነው። ይህ ሰው በዚህ ስራው ብዙ ዓመት ባዝኗል። ብዙ ዓመት ሰርቷል። ብዙ ዓመት ኳትነዋል። ግን እረፍት የለውም። ግን ደስታ የለውም። ግን አሁን የተሰማውን በቤቱ ኢየሱስ ገብቶ የተሰማውን ስሜት አላገኘም፣ አግኝቶ አያውቅም። የገንዘብ ብዛት እረፍት የለውም፣ የእውቅና ብዛት፣ የስልጣን ብዛት፣ ስልጣን ከፍተኝነት፣ ምንም አይነት ደስታና እረፍት የለውም። እረፍት በኢየሱስ ነው። እኛም ደግሞ በኢየሱስ ክርስቶስ አርፈናል እና ዛሬም እነግራችኋለሁ ኢየሱስን ማየት ያሳርፋል። የትኛውም የህይወት ምልልስ ውስጥ ብትሆኑ፣ ህይወት ቢከብድ፣ ሁኔታ ቢከብድ እያያችሁ ያላችሁት ነገር በአጠቃላይ ኢየሱስን እንድታዩት ባይጋብዝ እግዚአብሔር ግን ዛሬ ለኔም ለእናንተም በቃሉ እንደዚህ ይለናል። ኢየሱስን ማየት ያሳርፋል። ኢየሱስን ማየት ረፍት አለው። ኢየሱስን ማየት ደስታ አለው እና አርፈናል። በክርስቶስ አርፈናል፣ ጸርቀናል፣ ድነናል፣ ኩነኔ የለብንም። ኑ ተባልን ሄድን መጣን፣ ወደ ጌታ አረፍን አምነን እና ዛሬም ያላረፋችሁ፣ ዛሬም እረፍትን በሌላ ነገር ውስጥ የምትፈልጉ፣ ደስታም በሌላ ነገር ውስጥ የምትፈልጉ፣ ደስታ የትኛውም ዓለም ላይ ባለ ቁስ ውስጥ የለም። ደስታ ያለው በእግዚአብሔር ውስጥ ነው፣ በእግዚአብሔር እረፍት ውስጥ ነው። እና አዳምና ሔዋን እግዚአብሔር ያስቀመጣቸው ስፍራ ነበር የደንገነት በዛ እግዚአብሔር ድምፅ ይመላለስ ነበር። ሪል እግዚአብሔር ድምፅ እግዚአብሔር በዛ ስፍራ ላይ ነበር። ሁሉም አለ። የሚበሉት የሚጠጡት፣ የሚያስፈልጋቸውን ነገር ሁሉ እግዚአብሔር ሰጥቷቸዋል። እያረፉ ነው። አርፈዋል። ፈርስት አዳም በስድስተኛው ቀን ተፈጠረ። በስድስተኛው ቀን በሰባተኛው ቀን እግዚአብሔር እረፍት ነበር እና አዳም ራሱ ተፈጥሮ ከእረፍት የጀመረው ተፈጥሮ ወደ ስራ አይደለም። ምናልባት ብያስቡ እግዚአብሔር ሰውን በአራተኛ ወይ በሶስተኛ ቀን ፈጥሮት ቢሆንስ፣ አያችሁ፣ አምስተኛ እና ስድስተኛ በተፈጠሩት ቀኖች ውስጥ ምናልባት አዳም አስተዋጽኦ አለው ይሁን ብለን የምናስብበት ሁኔታ ሊፈጠር ይችል ይሆናል። እግዚአብሔር ግን ሰውን በስድስተኛው ቀን ፈጠረው እና በእረፍት ስፍራ ስፍራን አዘጋጅቶ አስቀመጠው አሳረፈው ከእግዚአብሔር ጋር አረፈ በሰባተኛው ቀን ከእረፍት ጀመረ ህይወትን ዋው እና አሁንም እኛን እረፉ አለን በክርስቶስ አሳረፈን እና በዛ እረፍት ውስጥ በዛ እግዚአብሔር ባዘጋጀላቸው ስፍራ አዳምና ሔዋን እየኖሩ እየተመላለሱ አትንኩ የተባሉትን ግን። በነኩ ጊዜ በሰዓቱ ጊዜ እረፍት አጡ እግዚአብሔር ወደ ሌለበት ቁስ ወደ ሆነች ዓለም ወጡ እግዚአብሔር ሰርቶላቸው ነበር የሚኖሩት እግዚአብሔር በሰራላቸው ነገር ነበር እየበሉ እየጠጡ የሚኖሩት ግን አሁን በፊታቸው ወዝ ሰርተው ወደ መኖር እግዚአብሔር ህልቡናው መገኘቱ ወደ ሌለበት ቁስ ወደ ሆነች ዓለም መጡ ቁስ ምንም እረፍት ምንም ደስታ ምንም ሰላም በሌለበት በጣም በቃ ሁኔታ ሁሉ በሚከብድበት ሁኔታ ውስጥ ገቡ። ከእግዚአብሔር መለየት ነው እረፍት ማጣት፣ ያለ ክርስቶስ መሆን ነው እረፍት ማጣት። በክርስቶስ ያሉ አሁን ኩነኔ የለባቸውም ተብሎ ተጽፏል። ከዛ እረፍት ወጡ ቁስ ወደሆነች ድካም ወደ በዛባት ዓለም ተባረሩ፣ ከእግዚአብሔር ተለዩ። ለነሱ ሞት የመሰላቸው ስጋዊ ሞት ይሆን፣ ግን ትልቁ የሰው ልጅ ሞት ከእግዚአብሔር ከአምላኩ ከፈጣሪው መለየት ነው። እና ክርስትና እረፍት ነው። ክርስትና የደከሙትን ነው የሚጠራው። ይህ የተቀበልነው ወንጌል እናንተ የደከማችሁ ነው የሚለው። ጌታ ኢየሱስ አለ ማቴዎስ 11:28 ጀምሮ እናንተ ሸክም የከበደባችሁ ሁሉ ወደ እኔ ኑ። ይህ ነው የእግዚአብሔር ጥሪ፣ ይህ ነው የእግዚአብሔር ወንጌል። ሸክም የከበደባቸውን ነው የሚጠራው፣ ኃጢአት የከበደባቸውን ነው የሚጠራው፣ ማይችሉትን ነው የሚጠራው፣ አቅም የሌላቸውን ነው የሚጠራው፣ ሰነፎችን ነው የሚጠራው፣ የወደቁትን ነው የሚጠራው። እረፉ ነው የሚለው። ኑ እረፉ፣ ኑ ዳኑ፣ ኑ አምልጡ፣ ኑ እረፍት ልስጣችሁ። ጌታ ኢየሱስ ሸክማችንን ተሸክሞ አሳርፎናል። ወደ እረፍት ጠርቶናል። እረፍት ይጠብቀናል። ምንም ይህንን ነው የሚናገርን። በሰማያዊ ስፍራ ተባረክን። ምዕራፍ አንድ በዛላችሁ፣ ሆነላችሁ፣ በመንፈስ ቅዱስ ታተማችሁ። እሱ የርስታችን መያዣ ነው። ምዕራፍ ሁለት በኃጢያት ነበራችሁ፣ አሁን ግን ኃጢያት የለባችሁም፣ ኩነኔ የለባችሁም በሴት አንግዛ ስር ነበራችሁ። አሁን ግን እግዚአብሔር ልጆች ናችሁ። ምዕራፍ ሶስት ጥረቡ ተጠጉ ይላል። ክርስትና እረፍት ነው። እረፉ፣ እፎ ይበሉ። በክርስቶስ ላይ ተደከፉ። ሸክማችሁን በእሱ ላይ አራክፉ፣ ተውለት። በራሳችን ጽርቅ የምንመካበት ምንም ነገር የለም። በራሳችን ጽርቅ ምን ሸክምን እየተሸከምን ኖረን፣ ምንም እናመጣው ነገር የለም እንደተሸከምን እናልፋታለን እንጂ። ግን በክርስቶስ ላይ አራቁት፣ በክርስቶስ ላይ ታውት እንተው። በክርስቶስ ላይ ወንጌል ኑ እረፉ ነው። ኑ ተደገፉ፣ ኑ ተቀመጡ፣ ኑ በአብቀኝ ተቀመጡ ከማጋብ ከክርስቶስ ጋር ብዙ ሰው በተለያየ ስራ እየደከመ ነው። በራሱ ስራ ሊጸድቅ የራሱን ጽድቅ ይዞ በእግዚአብሔር ፊት ሊቀርብ ብዙ ይጥራል። እኛ ግን ጽድቃችን ኢየሱስ ክርስቶስ ብቻ ነው። ስለዚህ በየትኛውም ሁኔታ ውስጥ ብትሆኑ ዛሬ እግዚአብሔር እንዲህ ይለናል። ኢየሱስን ማየት ያሳርፋል። በኢየሱስ ላይ መደገፍ ያሳርፋል። ኢየሱስን ማመን ያሳርፋል። በክርስቶስ ላይ ራስን መጣል፣ በክርስቶስ ላይ ራስም መተው ያሳርፋል። ሌላ ደስታ አትፈልጉ፣ ሌላ ደስታ አትጠብቁ። ደስታ በምንም በሌላ ነገር ውስጥ የለም። ደስታ በክርስቶስ ውስጥ ነው። ደስታ እግዚአብሔር ባዘጋጀው ጽርቅ ውስጥ ነው። ይህም ጽርቅ ደግሞ ኢየሱስ ብቻ ነው እና ዘኬዎስ ኢየሱስን አይቶ አረፈ። ቤቱ አረፈ፣ እሱ አረፈ። ዘኬዎስ ከዚህ በኋላ እንደ ሌላ እንደ ከዚህ በፊቱ አይነት ዘኬዎስ መሆን አይችልም። ይቀይራል ኢየሱስ፣ ይለውጣል ኢየሱስ ብዙዎችን ቀይሯል። ብዙዎችን ለውጧል። እንደ ዘኪዮስ ያሉትን በሰው የማይሞሉ የተናቁትን እግዚአብሔር ያከብራል። እግዚአብሔር ይፈልጋል። እግዚአብሔር ይጠቀምባቸዋል። እግዚአብሔር ይሰራባቸዋል። እና ዘኪዮስ ያገረመኝ ነገር አምኖ ዳነ። አምኖ ዳነ። እዚህ ጋር ቁጥር 9 ላይ ኢየሱስም ይላል እርሱ ደግሞ የአብርሃም ልጅ ነውና፣ ዛሬ ለዚህ ቤት መዳን ሆኖለታል። መጽሐፍ ምንድን ነው የሚለን? አብርሃም አመነ ጽድቅም ሆኖ ተቆጠረለት። ይህ መዳን ከዘር ጋር ከአብርሃም ዘር አይሁዳዊ ከመሆን ጋር የሚያያዝም ብቻ አይደለም። ጌታ ኢየሱስ እየተናገረ ያለው በማመን ዳነ ዘኬዎስ፣ በማመን እረፍት አገኘህ በማመን ነገሩ፣ ሕይወቱ፣ ታሪኩ ተቀየረ። የአብርሃም ልጅ፣ አብርሃም አመነ፣ ጽድቅ መሆኑ ተቆጠረለት። ይህ እምነት ነው ዘኪዮስ ጋ የተገኘው። አመነ፣ ጌታ ኢየሱስን ተቀበለው፣ ጌታ ኢየሱስን ተደገፈው፣ ጌታ ኢየሱስን አረፈ። የማረፉ ምልክት ጌታ ሆይ ካለኝ ሁሉ እኩሌታውን ለድሆች እሰጣለሁ። ዋው እሰጣለሁ ማንንም በሐሰት ከስሺ እንደሆን ንስሓ ገባ። አመነ። በእግዚአብሔር ተደገፈው። ኢየሱስን ብዙዎች የናቁትን ብዙዎች የገፉትን ብዙዎች ያልተቀበሉትን ስቀለው ብሎ የጨውትን ኢየሱስን የከበረውን ጌታ እርሱ ግን ይግላ ዳኛ አድርጎ ቤቱ ተቀበለ። ህይወቱ ውስጥ ተቀበለ። አስገባው። ተለወጠ። ተቀየረ። አረፈ። በእግዚአብሔር ማረፍ በእግዚአብሔር መደገፍ በእግዚአብሔር ላይ ራስን መተው እንዴት ደስ ይላል! እንዴት የከበረ ነው ወገኖቼ! ዋው! አርፈናል በክርስቶስ ምን የሚያሳርፋል። አርፈናል፣ ነገር ግን በክርስቶስ ጌታን አግኝተን አርፈናል። ጌታን አግኝተን እፎይ ብለናል። ጌታን አግኝተን በቃ ሰላም ሆነልን፣ በዛልን፣ በረከት ተትረፈረፈ፣ አረፍን በክርስቶስ። የዕብራውያን ጻፊ ምዕራፍ አራት ላይ እንደዚህ ነው የሚለው፤ ኢያሱ አሳርፏቸው ቢሆን ኖሮ እነዛ እስራኤላውያን ወደ ከነዓን ይዟቸው የገባውን እስራኤላዊያንን ከነዓን በመግባታቸው አርፎ ቢሆን ኖሮ ሰው ይኖርባት የነበረቿን ያቺን ሀገር በመውረሳቸው አርፎ ቢሆን ኖሮ እግዚአብሔር እንደገና ስለሌላ እረፍት እንደገና ባልቀጠረ ነበር። እንደገና እረፍትን ባላዘጋጀ ነበር። ዋው ኢያሱ አላሳረፋቸው። ኢያሱ ይዟቸው ገብቶ ወደ ከነዓን አላረፉ። መግራችኋለሁ። ኢየሱስ ግን አሳርፎናል። ኢየሱስ ግን እረፍት ሆኖልናል። ወገኖቼ ኢየሱስ ግን አሳርፎናል። ሁሉም በክርስቶስ የሚያምን እረፍት አለው። ኢየሱስን ሊደገፍ የሚሆን በየትኛውም ሁኔታ ውስጥ ሆኑ፣ ኢየሱስን ይሁት። ኢየሱስን እዩት፣ የተሰራላችሁን እዩት፣ የተደረገላችሁን እመኑ፣ በእርሱ ዳኑ። ኢየሱስ ያድናል። ኢየሱስ ረፍት ነው። ኢየሱስ ሰላም ነው። እመኑት ኢየሱስን። ያለ ኢየሱስ ሕይወት የለም። ያለ ኢየሱስ ረፍት የለም። ያለ ኢየሱስ ደስታ የለም። በመጠጥ የሚገኝ ደስታ ጊዜያዊ፣ በገንዘብ ውስጥ የሚገኝ ደስታ ጊዜያዊ፣ ሁሉም ጊዜያዊ። በክርስቶስ ግን ያለ እረፍት አልፎ ዘላለማዊ ነው። ወገኖቼ፣ ኢየሱስ ሊመጣ በቅርብ ነው። ይህ ወንጌል እውነት ያሳርፋል። እውነት አድኖናል። እውነት ለኛ ረፍት ሆኖልናል። ለኛ መዳን ሆኖልናል። ለኛ በቃ መደገፍ ሆኖልናል። እንዴ ምን የሚደገፈው ምርኩዝ፣ ምን ምንደገፈው ምርኩዝ ነበረ ምን ተስፋ የምናደርገው ነገር ነበረን? ምን ራሳችን የምንጥልበት ነገር ነበረን? ኢየሱስ ባይኖረን ውዳችን ባይኖረን ፈልጎም እኛ ባለንበት ሁኔታ ባይመጣ ምን እንሆን ነበረ? አስቀድሞ ላዩ ደግሞም ለግሪክ ሰው ለሚያምን ሁሉ የእግዚአብሔር ኃይል ለማዳን ነው። ዳ ድነናል፣ ድነናል፣ አርፈናል። ሌሎችም ይዳኑ። ይህ ወንጌል ይህን ነገር ይሰበክ። ኢየሱስ ያድናል። ኢየሱስ ጌታ ነው። ኢየሱስ ያሳርፋል። በጌታ በኢየሱስ አምናችሁ በተለያየ ነገር እንኳን እየተወቀሳችሁ ያላችሁ፣ ጥያቄ ውስጥ ያላችሁ፣ ግራ መጋባት ውስጥ ያላችሁ፣ ኢየሱስ ረፍት ነው። ኢየሱስ መዳን ነው። ኢየሱስ ሰላማችሁ ነው። እዩት፣ ኢየሱስን ያሳርፋል። የሕዝብ ብዛት ገደበው። ዘኪዎስን ሕዝቡ ስለበዛ ማየት አልቻለም። ቁመቱ ገደበው። ዘኪዎስን ቁመቱ ስላጠረ ሊያዩ አልቻለም። ሊያዩ ግን ጓጉቶ ነበር። ሊያዩ ግን ናፍቆ ነበር። ይደንቃል። ሊያዩ ግን ውስጡ መሻትና ፍላጎት ነበር። እና አንድ ነገር አደረገ። ያ አለቃ የሆነ ዘኪዎስን ያ ባለጠጋ የሆነ ዘኪዎስ ምን ይባላል፣ የሾላ ዛፍ ላይ ሲወጣ ክብር ያለ ያዘው። የትኛውም ሁኔታችሁ ያያዛችሁት አያያዛችሁ፣ ባካችሁ ኢየሱስን እዩት፣ ኢየሱስን ተመልከቱት። እረፉ እረፉ፣ በክርስቶስ ያሳርፋል። በቃ እኔ ራሴ የምንልበት ልበት ነገር ያብቃ። እኔ ራሴ አንበል፣ እኔ እችላለሁ፣ እኔ አደርጋለሁ፣ የኔ ጽርቅ የኔ አቅም የኔ ችሎታ የኔ ፕሮ ምንም ነገር የለም። ምንም በእግዚአብሔር ፊት ይዘን የምንቀርበው ነገር የለም። ያቀረበን ኢየሱስ ነው። ክርስትና ከእረፍት ይጀምራል። ከማረፍ ይጀምራል። ጥሪው ኑ እረፉ ነው። ኑ ተደገፉ ነው። ኑ ሰላም አገኙ፣ ኑ ዳኑ ነው። አርፈናል በክርስቶስ ድነናል እና በተለያየ ሁኔታ አይናችሁ ከክርስቶስ ላይ የተነሳ በችግር በሐዘን፣ በተለያየ ምክንያት በጌታ በኢየሱስ ክርስቶስ አምናችሁ በተለያየ ሁኔታ ምክንያት ያፈገፈጋችሁ፣ እነግራችኋለሁ። ልባችሁ ይዛ ልባችሁ የደከማችሁ፣ ዛሬ እኔ ይሄው በእግዚአብሔር ቃል ተደግፍ ጊዜ የእግዚአብሔር ቃል እውነት እንደሚነካችሁ እምነቴ ነው፣ እና እነግራችኋለሁ ደጋግሜ ኢዩት ኢየሱስን። ካላችሁበት ሁኔታ ውጡ፣ ከያዛችሁ ሁኔታ ውጡ ካስቸገራችሁ ከበደብኝ ከምትሉት ሁኔታ ውጡ። እመኑ፣ በክርስቶስ ተደገፉ። ሰላማችን ነው እርሱ፣ እረፍታችን ነው እርሱ። ደስ እንሰኝ በርሱ። ተደገፉት ኢየሱስን ዛሬ። ወደ ኢየሱስ ተመለሱ። ጌታ ሆይ በሉት። ዛሬ በቃ ከአንተ ጋር ቃል ኪዳኔን አድሳለሁ ወደ ህይወቴ ግባ በሉት። አይሃለሁ በሉት። ነገም እነግራችኋለሁ መከራ ቢኖር ወጀብ ቢኖር አውሎ ነፋስ ቢኖር፣ የትኛውን በህይወታችሁ ውስጥ ከኢየሱስ ላይ አይናችሁን እንድታነሱ የሚያደርጋችሁ ነገር ቢኖር እናገራለሁ። ተደገፉት፣ ኢየሱስን እዩት፣ ኢየሱስን። በየትኛውን ማዕበል ውስጥ ኢየሱስን እዩት፣ እረፉ፣ ተደገፉት። ይህን ወንጌል አናፍርበትም፣ እንናገረዋለን፣ እንሰብከዋለን፣ እናወራዋለን፣ እንተርከዋለን፣ እንኖርለታለን። ወንጌል ለደከመ ነው። ዛሬም አቅም የለኝም ለሚለው፣ ዛሬም ብርታቴ የለኝም ለሚለው ነው። ብርታቴ ኢየሱስ ነው፣ አቅሜ ኢየሱስ ነው፣ ምደገፈው ኢየሱስን ነው፣ ማያው ኢየሱስን ነው፣ ምኖሮ ለኢየሱስ ነው ለሚለው ይህ ወንጌል። በዚህ ወንጌል አምናችሁ እረፉ፣ አምናችሁ ዳኑ፣ አምናችሁ በጌታ በኢየሱስ እረፍትን አግኝ፣ ሰላምን አግኝ። ይህንን ነግራችኋለሁ። ጌታ ኢየሱስ ዘመናችሁን ሕይወታችሁን ይባርክ። ኢየሱስ ክርስቶስ ጌታ ነው። አርፈናል። እኛስ አርፈናል። አርፈናል፣ ጌታን አግኝተናል። አርፈናል። አርፈናል። አርፈናል፣ ጌታን አግኝተናል። ተባረኩ። ጌታ ኢየሱስ ይባርካችሁ። በክርስቶስ ያገኝነው ረፍት ይብዛላችሁ። የእግዚአብሔር ሰላም በእያላችሁበት በኢየሱስም ይውረሳችሁ። እግዚአብሔር ቀኛችሁን ይያዝ። እግዚአብሔር ከፊት ለፊታችሁ ይቅደም። እግዚአብሔር ተራራውን ደልዳላ ሜዳ ያርግላችሁ። እግዚአብሔር በኢየሱስም ጥያቄያችሁን ይመልስ። በኢየሱስም በዚህ በቃሉ እውነት ተባርካችሁ ቅሩ። ይህ ተፈውሳችሁ ቅሩ፣ ተነግታችሁ ቅሩ። የቃሉ እውነት የእረፍት እውነት በኢየሱስ ክርስቶስ ስም ዕለት ዕለት ይብራራል። ኢየሱስን በማየት እንደገና ማረፍ፣ እንደገና መነሳት፣ እንደገና ማገልገል፣ እንደገና መሮጥ፣ እንደገና ለክርስቶስ መኖር፣ የእግዚአብሔርን ወንጌል ይዞ መሮጥ ለሁላችንም በኢየሱስ ክርስቶስ ስም ይብዛ። በኢየሱስ ክርስቶስም በዚህ ቃል እውነት እግዚአብሔር እያንዳንዳችንን ያገኘን እና እንደተባረካችሁ በዚህ ቃል እንደተስናናችሁ አምናለሁ። ጌታ ኢየሱስ ይባርካችሁ። ጌታ እግዚአብሔር ዘመናችሁን፣ ሕይወታችሁን በኢየሱስም ይባርክ። በሌላ ቪዲዮ እንግዲህ በሚቀጥለው ጊዜ እንገናኛለን። እስከዛው የጌታ ኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ተባረኩ። ወዳችኋል።